በሰርግ ሰሞንና በመጀመሪያዎቹ የጋብቻ ውራት ባልና ሚስት በፍቅር ወይን የተሞሉ ሊሆኑ ይችላሉ። የጫጉላርከን ወይም ሃኒሞን ስቴጅ ላይ ያሉ፣ ሁሉም ነገር ደስታና ሰላምን የተሞላ ሊሆን ይችላል። እንደ ቃናው ሰርግ ቤትም ይህ የፍቅር ወይን በልበ ሙሉነት ሲቀዳ ይቆያል። ሆኖም ሰው የጠመቀው ወይን ማለቁ እንደማይቀር በጋብቻ ሕይወትም እንዲሁ በወይን የተመሰለው ፍቅር እያለቀ እያለቀ መምጣቱ አይቀርም። ከዚያ በኋላ በዚያ ጋብቻ ላይ ሊገኝ የሚችለው ውሃ ይሆናል። ባል ለሚስቱ ፍቅር የተባለውን ወይን ማቅረብ ሲሳ ነው፣ ሚስትም እንዲሁ ወይን ማምጣት ሲያቅታት፣ አንዳቸው በአንዳቸው ሁኔታ እየተበሳጩ ይሄዳሉ። ወይን ከሌለ ደግሞ እንደ መፍትሄ ቆጥረው አንዳቸው ለአንዳቸው የሚያቀርቡት ውሃን ይሆናል። ባል ለሚስቱ፣ ሚስት ለባሏ እንደ ውሃ የቀዘቀዙ ይሆናሉ። እሷ እውነት ግን ይሄንን ሰው ነበረ ባል ብዬ የተቀበልኩት ብላ ትብከነከናለች። እርሱም ምን ነክቶኝ ነበር እያለ ይቆጫል። ወደ ቤታቸው የሚመጣ ሰውን ፊት ሊያቀርቡት የሚችሉት ወይን የላቸውም። የመጣ ሰው የሚያየው ጠባቸውን ብቻ ስለሚሆን የእንግዳ አለመምጣት ለሁለቱም የተሻለ ይሆናል። ያያቸው ሰው እርስ በርሳቸው ያላቸውን ጥላቻ ሲመለከት እነዚህ ሰዎች አስቀድሞስ እንዴት ተፋቅረው ሊጋቡ ቻሉ? የለም ቀድሞውንም ፍቅር ባይኖራቸው ነው ብሎ ይደመድማል። ልክ ነው። ወይን አልቆ ውሃ ሲቀርብ በዚያ ቤት ወይን ኖሮ የሚያውቅ አይመስልም። በእንዲህ አይነት ኑሮ የሚሰቃዩ ብዙዎች ናቸው። ባልጠበቁት ሁኔታ የፍቅርን ወይን አልቆባቸው የጠብ ውሃን መጋት የለመዱ፣ የተጋቡበትን ቀን የሚራገሙ፣ ጋብቻን ለማንም ሰው የማይመክሩ፣ ባላገቡ ሰዎች እድል የሚቀኑ፣ ፍቺ እንዳይፈጽሙ ፈርተው ልጆቻቸውን ላለመበተን ብለው አብረው የሚኖሩ ባልና ሚስት ሆነው አልጋ ለይተው የሚተኙ ሰላምታ እንኳን የማይሰጣጡ ወይን ጠጅ ያልቆባቸው ቤታቸው በጠብ ውሃ ጎርፍ የተሞላባቸው እጅግ ብዙ ሰዎች አሉ። ለዚህ ችግር መፍትሄ ፍለጋ ብዙዎች ይደክማሉ። ችግራቸውን ሊፈቱላቸው ለማይችሉ ለወላጅ ዘመዶቻቸው የወይናቸውን ማለቅ ተናግረው መዘባበቻ ሆነው የቀሩ ብዙዎች ናቸው። መፍትሄ ይሆናል ብለው በራሳቸው መንገድ ሄደው ሌላ ድጋሜ ሊያልቅ የሚችል በሰው ጥበብ የተጠመቀ የወይን ጠጅ ሊያመጡ ሞክረው በአጭር ጊዜ ያለቀባቸውም ብዙዎች ናቸው። የቃና ወይን ጠጅ ሲያልቃይታ ወይን እኮ የላቸውም ብላ ለምና ያስሞላችው ወላዲት አምላክ በባለ ትዳሮች መካከል ካለች ችግሩ ያለ ጥርጥር ይፈታል። ስም ለሚያጠፉ ሰዎች በመንገድ ጊዜ ማጥፋት አያስፈልግም። በቃና ዘገሊላ እንዳደረገችው ድንግል ማርያም በባለ ትዳሮችን ቤት ገብታ ፍቅር እኮ የላቸውም ትላለች። አንዳንድ ባለትዳሮች በጋብቻቸው ውስጥ ወይን መጉደሉን እንደ ቃና ዘገሊላ ሙሽሮች ፈጽመው አያውቁም። በየጊዜው አስታራቂ ከመካከላቸው እየገባ ሊያስማማቸው ሲሞክር የጠባቸው መንስኤ ከድሮም አብሯቸው የኖረ ተራ ምክንያት ይሆናል። የማያጣለው አጣልቷቸው በውሃ ቀጠነ ሲነታረኩ ይገኛሉ። በተደጋጋሚ ሽምግልና እየታረቁ እንኳን ሰላም አያገኙም። እስኪ ምን አዲስ ነገር ተገኘና ነው ዛሬ ተነስተሽ እንደዚህ የምትይኝ? ዛሬ ነው ወይ ይሄ ነገር የታየህ? እየተባባሉ በማያጠግብ ምክንያት መናቆራቸው ለሁለቱም ግራ ይገባቸዋል። ያልተረዱት ነገር ግን አለ። በየሰበቡ እንዲጣሉ የሚያደርጋቸው ፍቅራቸው ማለቁ ነው። የፍቅር ወይን እንዳለቀ ከእነርሱ ቀድማ የምታውቀው ድንግል ማርያም ግን ፍቅርኬ አልቦሙ፣ ፍቅር እኮ የላቸውም ትላለች። ልጇ ኢየሱስ ክርስቶስ ደግሞ በጠብ ውሃ የተሞላውን ቤት ዳግመኛ በወይን ጠጅ ፍቅር ይሞለዋል። ይሄኛው የወይን ጠጅ ደግሞ እንደ በፊቱ ሰው ሠራሽ ወይን የሚያልቅ አይደለም። ያለፈውን የሚያስንቅ፣ ቀድሞም የፍቅር ወይን አልነበረንም፣ መናኛ ነበር የያዝ ነው የሚያሰኝ ነው። ይህን ስንል ግን ባልና ሚስት ራሳቸው ሊያስተካክሏቸው የሚገቡ ውሎቶቻቸው ሳያስተካክሉ የእመቤታችንን ምልጃና ተአምር ብቻ ይጠባበቁ ማለታችን አይደለም። በቃና ምልጃዋ ችግር እንዲፈታ ለአገልጋዮቹ የሚላችሁን ሁሉ አድርጉ ብላ ድርሻ ሰጥታ እንደነበር ባለትዳሮችም ትዳሮችም ሊያደርጉት የሚገባ ነገር አለ። ትዳራቸው በፍቅር ወይን እንዲሞላ የኔስ ችግር ምንድን ነው? የእናቱን አማላጅነት ከጠየቅኩ ከእኔ ምን ማድረግ ይጠበቃል ብለው በትህትና በመታዘዝና ድክመታቸውን በማስተካከል ትዳራቸውን መታደግ አለባቸው። መዳነ ዓለም ክርስቶስን ወደ ጋብቻ ሕይወት መጥራት የሚቻለው ስጋና ደሙን በመቀበል ነው። በደቀ መዛሙርቱ የተመሰሉት ካህናትን በንስሐ አባትነት ይዞ ጋብቻን በሥጋ ወደሙ ወስኖ ዘወትር በመንፈሳዊ ሕይወት መንገድ በእግዚአብሔር ቃል ለሚጓዝ ሰው የወይን ጠጁ ዳግም ላያልቅ ይሞላል። በጋብቻ ሕይወት መንገድ ላይ ላላችሁ ሁሉ የቃና እንግዳ እመቤታችን በአማላጅነቷ የተወደደ ልጇ ደግሞ በአምላካዊ ስራው፣ በቤታችሁ ተገኝቶ መንፈሳዊውን የፍቅር ወይን ይሙላላችሁ። ይህንን ጽሑፍ የወሰድኩት ቃና ዘገሊላ ከሚለው መጽሐፍ ነው። እንግዲህ ያለ ምክንያት አይደለም። ይህንን ቀደም ብዬ እያስረዳዋችሁ በትዳራችን ውስጥ ችግር ሲፈጠር፣ አለመግባባት ሲኖር፣ ፍቅር ሲያልቅ፣ በምን አይነት መንገድ ፍቅሩን መልሰን ልናገኘው ወይኑን መልሰን ልንሞላው እንችላለን የሚለውን ለመንገር ያህል ነው። እነዚህ ሁለት ጥንዶች በቀላል የተጋመዱ በቀላል የተገናኙ ጥንዶች እንዳልሆኑ እናውቃለን። በተደጋጋሚ ልዩ የምትለው ነገር አለ። ይሄንን ትዳር ያገኘሁት እናቴ ለማርያም ተስላ ነው። ሕይወቴ አሪፍ የሆነው ከእግዚአብሔር ነው። እሱ የተሰጠኝ እግዚአብሔር ደግሞ፣ እግዚአብሔር የሰጠህን አይደለም፣ ሰው የሰጠህን ራሱ መተው የለብህም። ስለዚህ የእግዚአብሔርን ስጦታ በደንብ ነው የምንከባከበው አልጥለውም ስትል ተናግራለች፣ ማለት ነው ልዩ። በመቀጠልም በሚዲያ ላይ ወይንም በዚህ በሶሻል ሚዲያ ላይ ልጅሽን አሳይኝ ለምትሉ በፍጹም የማይሆን ነገር ነው፣ አልሰማም፣ ልጄን ለሚዲያ አላሳይም ብላለች ማለት ነው። ከሰሞኑ በጣም ሲያወዛግብ በጣም ብዙ ሲያነጋግር እንደነበረ ይታወቃል። እና ግንኙነታቸው ቅዱስም እንግዲህ እሷ ከኔ በጣም እርቃ ሄዳ ታፈቅረኛለች ቢያንስ እሷ ጋር ለመድረስ 67 ዓመት ይፈጅብኛል እስከዛ በደንብ ነው የምኖረው ሲል ከዚህ በፊት እንደተናገረ ታስታውሳላችሁ። እና በቀላሉ የሚለይ በቀላሉ የሚላላ ፍቅር አይደለም ለማለት ያህል ነው። አድናቂዎቻቸው እንግዲህ እንኳን ደስ አላችሁ ለማለት እንወዳለን። መልካም ቆይታ።